ሰላም ጤና ይስጥልኝ። ውድና እየተከበራችሁ የኒው ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁ በሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ከብዙ ጊዜ በኋላ ዛሬ ተከስቻለሁ። እንዴት ናችሁ? ቻናሌን ሰብስክራይብ እያደረጋችሁ እስኪ አበረታቱ አለው ብላችሁ ከጎን የሆኑ። ለማንኛውም ብዙዎቻችሁ፣ በተለይ በሃይሚ በብሩኬ ዙሪያ በጣም አዳዲስ ነገር ተከስቶና እያወራችሁ እየተጨነቃችሁ ብዙ ነበርና አንዳንድ ኮሜንቶችን ኮሜንቶችም ገብቼ እያየሁ ነበር በእነሱ ዙሪያ እስኪ እኔ የማውቀውን ነገር አንድ የተወሰነ ነገር እነግራችኋለሁ። ቪዲዮን እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። አብራችን ቆዩ። ሀይሚ እንግዲህ አዲስ ፍቅረኛ፣ አዲስ ሕይወት የያዘች አዲስ እንደዚህ ተከሰተ ምናምን። በነገራችን ላይ ወደ ና ሀሳቤ ከመግባቴ በፊት መልበላችሁ መሰላችሁ ማለት የሆነ ሰው የሆነ ስጦታ ቢሰጣችሁ ያ ሰው የእናንተ ፍቅረኛ ሌላ ነገር ሆነ ማለት አይደለም። ግን እነሱ በመጀመሪያ ገና የመጨረሻ ቪዲዮ ላይ የተናገረችውን ሰምታችሁ ከሆነ አዳዲስ ነገር ይኖራል፣ አዲስ ነገር ይኖራል፣ አብረን አንቀጥል ምናምን ብላ ነው እሱን እንትን ያለችው አይደል? ብሩኬን የመጨረሻ እንትን የተናገረችው። ቢያንስ አንዳንዴ ዝም ብላችሁ ከማዳመጣችሁ በፊት የሆነ ነገር ማሰብ እንዳለባችሁ ነው ምነግራችሁ ማለት ነው። ምንም ሆኖ አይደለም የተጨነቁት ነገር ወይም የተጣሉበት ነገር ኖሮ አይደለም ግን እዚህ ያለው የዩቱብ ሲስተም የአሰራር ሂደቱ እንደዚህ ስለሆነ ብቻና ብቻ ነው ዋነኛው ሚስጥር ማለት ነው። ምክንያቱም አንድ ሰው የሆነ ነገር ሲፈጥር ምንድን ነው ሌላ አዲስ ነገር ተከሰተ ተብሎ ጓጉቶ ሊያየዋል ማለት ነው። ልብ አንጠልጣይ የሆኑ ፊልሞች፣ ድራማዎች ምናምን አይታችሁ ከሆነ በቀጣይ ሲመጡ በቃ ይህ ቀን ይሄ ነገር አለ ተብሎ ሰው ጓጉቶ ይጠብቃቸዋል ማለት ነው። ስለዚህ ዋናው ሚስጥሩ ይሄ ነው። ሌላው ደግሞ እሷም እሱም የራሳቸው የሆነ አጀንዳ በአዲስ ልክ በአዲስ ስራ አለ አይደል? እንዴት ነው ልክ አብርሽ እና ሩታ የሆነ ነገር ይፈጠርና ከዛ በኋላ ያንጫጩን ያንጫጩን ያንጫጩን እና ኢቨን እንኳን እንቅልፍ እራሱ ተኝቶ የማያድር ብዙ ዜጋ ነበር የሚፈጥሩት የነበረው። ከዛ በኋላ ግን ነገሩ ሲታወቅባቸው ወይም ደግሞ ሰው ሲሸለችባቸው ምን ይሆናል? ወደ ዋና መስመራቸው ይገባሉ ማለት ነው። ከዛ ታረቅም ብለው የተጣሉ የሆነም ትክክለኛውን ነገር እንኳን ወደ እናንተ ሸር ሳያደርጉ እንደዚህ ከሆነ ነው ብለው ይመጣሉ ማለት ነው። እና ብሩኬና ሀይሚ ምንም የሆኑት ነገር የለም እውነቱን ስነግራችሁ ማለት ነው። እና አትጨነቁ። ሁለቱም መቼም የሚለያዩ አይደሉም። ተለያይተው የራሳቸው ህይወት የሚዘምሩ ልጆች አይደሉም። ይህንን የምላችሁ ምንድነው ያው ከማውቀው አንፃር ማለት ነው እና ስለዚህ እንደው ብሩኬ እንደዚህ ከሆነብን ግማሾቻችሁ የብሩኬ ደጋፊ ናችሁ፣ ግማሾቻችሁ የሀይሚ ደጋፊ ናችሁ። በጣም ብዙ ነገር ለምሳሌ አምብሩኬ ለሀይሚ ምን አጎደለባት ሲታይ ማለት ነው። በብዙ ነገሮች ከጎኗ ነው በብዙ በችግሯን በብዙ ነገሮቿ ሀይሚ ዛሬ ያለችበትን ሁኔታ ታያላችሁ። መቼ ማየት ማመን ነው እና እያየናት ብዙ ለውጥ እያየ እያሳየችን ስለሆነ ስለዚህ በሁለቱ መካከል ምንም የተፈጠረ ነገር የለም የሆነ አዲስ ሰው ሲመጣ በመጀመሪያ ተነጋግረው ተመካክረው የሚያመጡት ነገር እንደሆነ ልንገራችሁ ብዬ ነው። ለምንድነው ይሄንን ነገር ልናገር የፈለኩት? ይሰራሉ፣ ምንም ነገር ቢሰሩ ይታይላችኋል። ግን ቢያንስ እናንተ ተመልካቾች፣ በተለይ የማዳም ቅመሞች ደግሞ ምን ያክል እንደምትጨነቁ ስለማቅ እዛ ኖሬበት ስለነበረ የእነሱን ባየን ቁጥር በቃ ጫንቆን ስንት የሚያስጨንቀን ነገር እያለ ግን ዝም ብሎ ድራማ በተሰራብን ቁጥር እንዴት እንደምንሆን ስለማቀው ይህንን ቢያንስ ተግባራዊ እንድታደርጉት ብዬ ስለፈለግኩ ነው። አዲስ ነገር እሷ አዲስ በህይወት አዲስ ነገር ጀምራል። ለምሳሌ ሀይም ማንኝ ሄለንን እና አላዛርን አይታችሁ ከሆነ እነሱ በመሀል ያው የምር ተጣልተው ነበር። ግን እሷም ወደው የራሷን መስመር ይዛ መጣች። እሱም ደግሞ ሌላ መስመር ይዞ ነው የመጣው። ደስ የሚለው ነገር ይሆናል አደለ? የሚያሳዝን ህይወት ያላቸው ልጆች ነው ይዞ የሚመጡት። ይህ ደግሞ የማበረታታት ነው። አሁን እናንተ እኛ ላይ እንዴት እንደዚህ ነገር ሲያደርጉ እንዴት ለኛ ክብር አይኖርም የሚለው ነገር ሊኖራቸው ይችላል። ግን ደግሞ እነሱ ደካማ ልጆችን የማበረታታት የማገዝ ነገር ስራ ስለሚሰሩ ያው በመልካም በመጥፎም ልታዩት ነው የምትችሉት። ግን በቃ ዝም ብላችሁ ድራማ ቀልድ እንደሆነ አይኖራችሁ እንድታሳምኑት ነው የምነግራችሁ ማለት ነው። እንዳትጨነቁ እንዳታስቡ፣ ይህን የምላችሁ ውድ ቤተሰቦች በተረፈ እና ሀይሜና ብሩኬ በጣም የምንወዳቸው ልጆች ናቸው። አሁ ምናከብራቸው ናቸው። አሁ ለምሳሌ አብርሽና ሩታ ምን ላይ ደረሱ፣ ምን ተደራረጉ? እስኪ እዩዋቸው ከሀ እስከ በ ድረስ ማለት ነው። ተጣላን ይላሉ፣ ተለያየን ይላሉ፣ ምናምን ምናምን ምናምን። እናንተ ትጨነቃላችሁ እንጂ እነሱ እዛው መስመራቸው ውስጥ ናቸው። ግን ዋናው ነገር ምንድን ነው? የዩትዩብ ሲስተሙና ስራው ይሄ ስለሆነ ነው ያልገባችሁ ልጆች ካላችሁ ማለት ነው። እንደዚህ ስግጥ ብላችሁ ከሰራችሁ ነው የሚታየው ያለዛ ደህና ነገር ይዛችሁ ብትመጡ ማንም የሚያዩ የለም። በአሁኑ ሰዓት በቃ እንደዛ ስለሆነ ጨዋታው። እናንተ ግን በባዶ ቤት የምትጨነቁ ብዙ ስለሆናችሁ ለእናንተ ይህንን ቪዲዮ የሰራሁላችሁ ማለት ነው። ውድና የተከበራችሁኝ ቤተሰቦች፣ እስኪ እኛም ሌላ አዳዲስ ነገር ይዘንላችሁ እንድንመጣ እስኪ አበረታቱንኛል። የማየውን ነገር ታዩ የለ እንዴ? ስለዚህ ሰብስክራይብ እያደረጋችሁ እኔንም አበረታቱን፣ እሰራላችኋለሁ ብዬ አስባለሁ። ቆይ አሁን ዩቱበሮችን እንዳለ ማለት ነው ዩቱበሮችን እንዳለ እንዳል ልጅ ይላችሁ መጣለሁ ብያለሁ። አንዳንዶቹንም በአካል አንዳንዶቹንም እያንዳንዳችሁን ማለት እውነታቸውን ሌላ ጎናቸውን አይደለም። ስለዚህ እናንተ ግን እስከዛ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ባይ ባይ።